ወዳጃችን ለወትሮ ናፍጣ የሚሆን ቤንዚን ካልጋታችሁኝ ወይ ደግሞ እቅፍ ድግፍ አድርጋችሁ ካልገፋችሁኝ እግሬን እንዲች እንዲች ብዬ አላንቀሳቅስም ስትል የምናውቃት መኪና በመካኒኩ መሐመድ ጥበበኛ እጆች ስትዳበስ ጸባያ ተስተካክሎ አንተ ከነካካኝማ እሺ በቃ ነዳጁ ይቅርና ውሃም ቢሆን በጉሮሮ ያንቆርቁርልኝ እንደ ጉድ ከንፋለሁ ብላ ተስማምታለች። መሐመድ ራኢስ ማርካኒ ይባላል። እሳት የላሰ የ44 ዓመት ጎልማሳ ህንዳዊ መካኒክ ነው። እናም መሀመድ ከሰሞኑ ለአምስት ዓመታት ያክል ያለመሰልቸትና ያለመታከት ሲሰራ ሲያፈርስ፣ ሲፈታ፣ ሲያስር ኖሮ ልፋቱ ሰምሮለት የድካም ውጤት የሆነችውን ውሃ እየጠጣች የምትዘወር መኪና መንገድ ለመንገድ እያሽከረከረ ሽር ብትን ሲልባት መዋሉን ሚረር ድረገጽ አስነብቧል። 800 ሲሲ ሞተር ያላትን መኪናውን ነዳጅ እርም ብላ በውሃ እንድትሰራ አምስት ዓመታትን የለፋው መሀመድ እንደ አዲስ የፈጠራት መኪናው በእርግጥም ኩልል ያለ ንጹህ ውሃ ብቻ አይደለም የምትጎነጨው። ይልቁንም ልክ ሻይ ውስጥ ስኳር ጣል አድርገን እንደምንጠጣው እሷም የምትጎነጨው ውሃ ውስጥ ካርባይድ በሚል ስያሜያቸው የሚታወቁ የካርበን ንጥረ ነገር ውህድ ኬሚካሎችን ጨመር አድርጋችሁ ውሃውን አጣፍጡልኝ ትላለች። ታዲያ በአጠቃላይ ይህን የውሃና የካርባይድ ውህድ ለማዘጋጀት ዋጋው ስንት መሰሎት? ለአንዱ ሊትር 60 ሳንቲም ብቻ ነው የሚጠይቁት። በ60 ሳንቲም እንግዲህ የሚሄዱትን ኪሎ ሜትር እርሶ ያጣሩት። አየርን ከመበከልም ሆነ ኪስን ከማራቆት የጸዳቸውና እንደ አዲስ ፈርሳ የተሰራቸውን መኪና አስመልክቶ የተጠየቀው የህንዷ ማድሃያ ፕራዴሽ ግዛት ተወላጁ መሐመድ ሲመልስ መኪናዋ ካልሲየም ካርባይድ የተባለ ኬሚካል ከውሃ ጋር ሲዋሃድ የሚፈጥረውን አሴቲሊን ጋዝ በመጠቀም ነው የምትንቀሳቀሰው። በእርግጥ ይሄ ጋዝ ለተለያዩ ጥቅሞች ይውላል ማለትም ለመበየጃነት፣ እንዲሁም ተንቀሳቃሽ መብራት፣ ሆኖም በማዕድን ቁፋሮ ቦታዎች ላይ የሚያገለግል ቢሆንም እኔ ግን የመኪናዬን ሞተር ተረካ አድርጎ አስነስቶ መዘወር እንዲያስችለኝ ነው ያደረግኩት ሲል ተናግሯል። ወዳጃችን አስገራሚውና አስደናቂው የመሀመድ የፈጠራ ብቃት ብቻ እንዳይመስልዎት ታዲያ ያለፉት 15 ዓመታትን በመካኒክነት እየሰራ የኖረው መሀመድ ከፊደል ጋር ፈጽሞ አይተዋወቅም። ጨርሶ እግሮቹ ወደ ትምህርት ቤት አቅንተው የማያውቁት መሀመድ መጻፍም ሆነ ማንበብ አይችልም፣ ወይም በዘመነኛው አነጋገር የአቦጊዳ ሽፍታ ነው። እናም እንግዲህ ፊደል ሳይቆጥር ከአስኳላ ትምህርት ሳይተዋወቅ ነው ስንት ምርምር የሚጠይቀውን የመኪናን ሞተር ያክል ነገር ህይወት ያስተማረችውን ልምዱን ተጠቅሞ እንደ አዲስ ሞተሩን አፍርሶ ሊያውም ደግሞ በውሃ እንዲንቀሳቀስ አድርጎ የሰራው በአጠቃላይ የመኪናውን እንቅስቃሴ በሚያግዝ መልኩ ሞተሩ ላይ ብዙ ነገሮችን ቀያይሬ አለሁ እና ዋናው ነገር ግን በቃ ውሃው ነው የሚለው ጥበበኛው ፊደል ያልቆጠረው መካኒክ መሀመድ። ከአመታት በፊት ነበር መኪናዬን እየበየድኩ ሳለሁ ይህ ሀሳብ ብልጭ አለብኝ። ግን እንዴት ብዬ እንደምሰራው ምንም የማውቀው ነገር አልነበረኝም። አላይደል ዝም ብዬ የጀመርኩት ይኸው ከአምስት ዓመታት በኋላ ስኬታማ በውሃ የሚሰራ የመኪና ሞተር ለመስራት በቃው ሲልም ይናገራል። ፊደል ሳይቆጥር ይህን ያክል ትልቅ ስራ ለመስራት የቻለው መሀመድ የበርካቶችን አድናቆት ማግኘት የቻለ ሲሆን ለህንዳውያንም ትልቅ ስኬት ነው እየተባለ ነው። መሀመድ ለስራው ህጋዊ እውቅናም ተችሮታል። ቻይናውያን መኪና አምራቾችም ናስቲ በናት ይህንን ፈጠራህን አብረን በጋራ እናዳብረው እያሉት ይገኛሉ። አሁን አሁን አካባቢን የማይበክሉ መኪናዎች የበርካቶችን ቀልብ እየገዙ ነው። እናም እንደኔ አይነት መኪናዎች አይነተኛ አማራጭ መሆን ይችላሉ የሚለው መሀመድ የኔን የፈጠራ ውጤት በብዛት ማምረት የሚፈልግ ማንኛውም ድርጅት ፋብሪካውን የኔ መኖሪያ ማድሃያ ፕራዴሽ ውስጥ እንዲከፍት ግድ ይለዋል። በዚህ አልደራደርም፣ ከተማዬ እንድትቀየርልኝ ይፈልጋለሁ ሲል ነው የተናገረው። ወዳጃችን ለጠበበኛው መካኒክ መሀመድ ቆመው እንደሚያጨበጭቡለት ባንጠራጠርም፣ እንዲያው መካኒኮቻችን ግን እንዲህ ያለውን በውሃ የሚሰራ መኪና ፊደል ሳይቆጥር ከሰራው መሀመድ ትምህርት ውሰዱና ስሩልን ልንላችሁ ወደናል።